እሱም ቁርአን ታምጣ አንቺም ቁርአን ታምጣ ቁርአን በእናንተ የሚለካ ነገር አይደለም ከቁርአን ውጡና እናንተ ችግራችሁን ፍቱ ቁርአን አምጥታችሁን ንማ ቁርአንን ምተ ቁርንን እዛ ሁለታችሁንም ቅንጥስ አድርጎ ሊያሳያችሁ ይችላል። አላህ ሲፈርድ ማለት ነው። ገባችሁ? ስለዚህ ቁርአንን ከመካከላቸው አውጡት። ጓደኞቻችሁን ከመካከላቸው አውጡት። ተገናኙና ተደዋውሏችሁ ተገናኙና እንደ ፋሚሊ፣ እንደ ቤተሰብ አውሩ። እኔ የምልሽ እንደ እህት ይሄንን ነው። ቁርአንን ግን ከመካከላቸው አውጡት እ ስህተት ካለብ ጻፉ፣ ኮመንት ላይ መቤቴን። ቁርአን ለማማማያነት፣ መጽሐፍ ቅዱስ ለማማማያነት ይሄ ሁሉ ምዕመን የሚከተለው ነገር ነው። አትዳፈሩ። እውነተኛ ሰው እኮ ከሆንሽ በነገር አልችልም፣ ምንም ነገር አይመጣም። በቃ እውነተኛ እውነተኛ ሰው የለም በዚህ ምድር ላይ በቃ ለምን ትማማሉበታለው? አትማማሉበት። ራስሽን ጠንቅቀሽ አንድ ነገ ልናገር እኔ፣ ቆይ አዳምጪኝ። አንድ ነገ ልናገር እኔ፣ ቆይ አዳምጪኝ። አስራ አምስት ሺህ ብር ከፍዬ አራት ሺህ ብር እኔ የሚከብደኝ ሰው አይደለሁም ይሄ አራቱ ሺህ ብር ማለት ነው እምነግርሽ ነገር 15 ሺህ ብር ከፍያት አራት ሺህ ብር የሚከብደኝም ሰው አይደለሁም እኔ። ስለዚህ ይሄ ከሆነ ደግሞ እኔ በነገርኳት መሰረት በወንድሞቿ ካሄደች እኔ ችግር የለብኝም። ይሄ አራት ሺህ ብር ልስጥሽም ብያት አለውኝ አልሰጥም ብሎኛል። ይሄንን ብር ካለች ትናገር እሷ። ሰማች ሰሚራ አላ ደም ሰጣለሁ አልሰጥም ብያሻለሁኝ፣ አልሰጥም ብያሻለሁ አራቱን ሺህ ብር አላት ሰው ቆይ፣ አንድ ያ የአንተስ ስለሚያስተጋባ ነው። ምነሰሙ ድምፅሽን ቀዝቀዝ ቀዛረ አላልክም? አልሽሳ ቆፍጠን ብለሽ አላልክም? በይ እንጂ የምን መሽኮርመም ነው? እኔ በነገራችን እሺ አሁን ለምሳሌ እሱ አራት ሺ ድርሃሙ ሰጥቶሽ ደግመሽ ባለ ላለ መደወልሽ ምን ማረጋገጫለን? እሱን ራሱ ራሱ ይናገራል። ተሳስቼ ደወልኩ ብትብት ደግሞ ደወልሽ አራት ሺ ብር እኔ እሰጣት ያለሁኝ አንድ ነገር ብቻ እኔ የምፈልገው ነገር አለ። ምን አሁን እኔ ሌላ ሌላ ነገር ምናምን ለማውራት አይደለም። አራቱን ሺህ ብር እኔ ችግር የለውም እኔ አለበት ትክክለኛ ብላ በወንድሞቿ መካከል የምናደርገውን ነገር አድርገን እሰጣታለሁ። አራቱን ሺህ ብር አዲ 15 ሺህ ብር ከፍዬ አራት ሺህ ብር የማልሰጥበት ምንም አይነት ምክንያት የለም። እግዚአብሔር ይመስገን ገብቶሻል። ነገር ግን ነገር ግን አሁንም ይሄ ብር ተሰጥቷል። ሌላ ጭቅጭቅ፣ ሌላ ነገር ነው የማልፈልገው።

እ እንዲሁ ሳስባት የሆነ ያልጨረሳችሁት ነገር አለ መስዬ ነገሮችን ማውራት የማልፈልጋቸው ነገሮች ስላሉ ነው። ገብቶሻል። የማልፈልገው ነገር ስላለ ነው። ጭቅጭቅ አለባሌ ተሽከርካሪ ነው ያስኩት። በጣም ቴንሽን በመሆን ሰዓት የማይባል ማለት የማይደረግ ነገር ተዚህ ሀገር ታውቂያለሽ። የሆነ ሙካለፋ ከመተሽ ሰማይ ነው እንትን የምትይው ገብቶሻል አይደለ? አስር ጊዜ የምትጻፍብሽ ነገር እና አስር ጊዜ የሚደወልብሽ ነገር ቴንሽን ነው የሚያደርግሽ። ይሄ ይሄን ነገር ስታረቂ ደግሞ አንድ ሙካለፋ አንድ ካሜራ ሲመጣ ስድስት። አዎ፣ ግን የኔ ጥያቄ ማርያምን እኔ እንደ እህት ነው እሺ የምጠይቀው። ላይክ በቃ እንደ እህት ማለት እንደ እህትም ስላሰብክ ይሄን ያንጓራኸኝ ግን ይቅርታ ጋር ቤቲ ኦርቶዶክስ ነሃ ታ ሙስሊም ናት አይደለ ትክነሽ። እዚህ ጋር ሊጎረብጣችሁ የሚችሉ ሰዎች ውጡ፣ እኔ ሀቁን ስለምናገር። ቴዲ አፍሮ አንችን ባይማኖትሽ እኔም ባይማኖት አብረን እንኖራለን። አይጠበንም። ቤቴ ሙዚቃ ነው ህይወት ላይ አይሰራም። ካንተ ጋር መሆን የለባትም አንተ ኦርቶዶክስ ነህ፣ ካንተ ጋር መሆን የለባትም አንተ ከሷ ጋር መሄድ የለባችሁም፣ የለባችሁም። ሁለታችሁም ሮንግ ስህተት መንገድ ላይ ናችሁ። ይሄንን ብታኮርሱ አብሩ እምነት እምነት ነው። እሱ ትክክል ነሽ አይደለ፣ አንተ ኦርቶዶክስ ነህ፣ እሷ ሙስሊም ናት። እሷ ለአንተ ብላ እስልምናዋን ክዳ መምጣት የለባትም። አንተ እሷን ብለ ኦርቶዶክስን ክደክ መሄድ የለብህም። ለምን ካልክ ነገ የሁለታችሁ ህይወት የሆነ ብልሽት የሆነ መስመር ላይ ስትበላችሁ እሷ ሃይማኖት፣ ብራንች እንትን ይሄ ብራንች አይደለም። የሆነ ዛሬ ላይ ሲመችክ የምትለቀው ነገ ላይ እንደዚህ፣ እስልምና በጣም ሮንግ ሃይማኖት ነው፣ ኦርቶዶክስን በጣም ሮንግ። በቃ እምነታችሁን አክብሩ። አሁን ለምሳሌ እሷን አንተ በቁርአን ልታስምላት ነው አንተ ደግሞ በመጽሐፍ ቅዱስ ልታምኑ ነው። ሁለታችሁንም እሷም አላህ ፈርዶ ያሳያታል፣ አንተ መድሃኒዓለም ፈርዶ ያሳያል። አትዳፈሩ። ሙዚቃ ሰምታችሁ የማይሆን ህይወት ላይ አትግቡ። አንድ ሙስሊም መሆን ያለባት ከሚመስላት ጋር ነው። አንድ ኦርቶዶክስ መሆን ያለባት ከሚመስለው ጋር ከማይመስልህ ጋር አትራመድ ይላል መጽሐፍ ቅዱስ። ሴትም ልጅ ሙስሊም ከሆነች በሃይማኖት ከሚመስላት ጋር ነው መሆን ያለባት። እሷ አሁን አንተም ብላ እምነቱ አንተታ መምጣት የለባትም። እሷ አሁን አሁን ለምሳሌ እሷ በእስልምና የሆነ የሆነ ብቻ የሆነ አባቶች ሼኮችን አናግራ የሆነ ይነገራት የሆነ የምትሰግደው ስግደት አለ አንተ ቅኑ ሆና ምንድን ነው ቄደር ነው ምናምን ትጠመቃለ ። ሁለታችሁም የተለያየ መስመር ላይ ሮንግ መንገድ ላይ ነው ያላችሁት። አሁን ለምሳሌ ዜብራ ወይ አረንጓዴ በርቶ እግረኛ እግረኛ በሚሻገርበት ሰዓት ላይ መብራት ጥሳት አትሄድም። ይሄ ሰዎች ያወጡት ሕግ ነው። ዘፈን ዘፈን ነው። ኦኬ። ህይወትን ስትኖረው በሚመስልህ መንገድ ነው መኖር ያለብህ። ተግባባል። አይ በቃሽ፣ እሺ፣ እሺ ያለብህ ነገር ካለ ሳትማማል ስጣት። እሷም ከሚመስላት እናንተ ሃይማኖት ወንድ ልጅ ስላፈቀራችሁ ብቻ ማተባችሁን፣ ወንድ ልጅ ስላፈቀራችሁ ብቻ ደግሞ ኒቃባችሁን የምታዋልቁ ሴቶች እናንተ ለእምነታችሁ ክብር የላችሁ፣ መጀመሪያውኑ እምነት አልነበራችሁ። ይህን ዋጡት። በእስልምና በክርስትና በሁለቱም የተከለከለ ነገር ነው። አንድ ወንድ ልጅ ኦርቶዶክስ ሆኖ እስልምናሽን አትቀይርለት፣ ገደል ይግባ። አንድ ሴት ልጅ ሙስሊም ሆና ኦርቶዶክስን አትቀይር፣ ገደል ትግባ። እምነት የምትኖረው ቀጣይ ህይወትክ ነው እሷ ቢስሚላ ብላ ትበላለች። አንተ ቢስሚ በስመ አብ ብለ ትበላለች። ሁለት ቢላ ማለት ነው። ኦኬ አትከለሽ ነገርህን አስ የፈለገ ፍቅር ይሁን። እኔ ለምሳሌ የሆነች ልጅ በቀደመታ መታ አይታችኋል። ቴሌግራም ላይ ቁርአን የሚቀራበት ቦታ ላይ ነው የወሰድኳት። ኦርቶዶክስ ነው ያፈቀረችው ልትቀይር ሁሉንም ነገር አሳምኖ ልጁ ጨርሶ ወደ ኦርቶዶክስ እኮ ልትመጣ ነው መስያል ነው አንተም ብላ እንጂ ኦርቶዶክስን ብላ አይደለም የምትመጣው። ስለዚህ አንቺ ቁርአን መቅራት አለብሽ ከቁርአን ከሚያስቀሩ ከኡስታዞች ጋር ተገናኝተሽ ቁጭ ብለሽ አውሪ፣ ተነጋገሪ፣ እምነትሽ ነው የሚያዋጣሽ ብዬ ቴሌግራም የሆነ ግሩፕ አለ እዛ ነው የወሰድኳት። ኦርቶዶክስ ስለሆንኩ ደስ ብሎ ይቀይር ያለላትም ለምን ወንድን ብላ ነው የመጣችው በባል አንድ አንድ ሰው ሃይማኖቱን ሊቀይር የሚችለው ሲያምንበት ራሱን ችሎ ለሴትም ለወንድም ተባብላችሁ አትምጡ፣ እምነትን አትቀይሩ። ከባድ ነገር ነው። ገባክ? ይወጣሽ፣ መርሃባሽ። አዎ ቴዲ አፍሮ የዘፈነው ሙዚቃ ነው። ለአለማዊ ህይወት ለኑሮ ነው እንጂ ቀጣይ ለመኖር አይደለም። አንቺም በሃይማኖቴ፣ እኔም እንትን እንትን ይሄ ሆን የማያዛልቃችሁን ህይወት ብላችሁ ገደል የምትገቡበትን ዘላለማዊ ነገር የምትጠየቁበትን ነገር አታድርጉ። ወንድ ብሄድ ወንድ ይመጣል፣ ሴት ቤት ሴት ይመጣል። የሚያዋጣሽ እስልምናሽ ነው። ሰሚራ እየሰማሽኝ ስለሆነ ይሄ ልጅ ክርስቲያን ነው፣ የፈለገ ብታፈቅዲው ገደል ይግባ፣ እስልምናሽ ነው የሚያዋጣሽ። አንተም የፈለገ ሰራ፣ ገደል ትግባ። ኦርቶዶክስ ክናት የምታዋጣ ከሚመስልጋል እምነትህ በሚፈቅደው መንገድ በቀጥታው መንገድ ተጓዝ። ቢመራችሁም ቢጣፍጣችሁ ዋጡ። ይሄ ይህን ነው ምልክ። በተረፈ ደውዬ በደንብ ቀጠቀጣችኋለሁ። ሁለታችሁ ነው። ሀምሳ ሰባት ሰዎች ፎሎ ያደረጋችሁት ልጁ ለምንድን ነው ለምን ፎሎ አደረጋችሁት? አያችሁት በገንዘብ ነው የተጣላችሁት በሃይማኖት ሳትስማሙ አንድ ቤት እየኖራችሁ ገንዘብ አለያያችሁ አያችሁት ከዛ ሲቀር ይቀራል ለዚህ ነው እምነት እምነት ነው ይሄ የፈለገ የፈለገ የእናቴ ልጅ አፍቅራ ሙስሊም ሴት ብትመጣ አይጠቅምሽም ነው ምላት ለስሎ ወንድ ብለሽ ሃይማኖትሽን እንዳትቀይሪ ነው ምላት ለምን ነገ ክዷት ይሄዳል ያውም ለኢማራት ወንድ ሙስሊም ሆነሽ እምነትሽን ጠበቅ አድርገሽ ያዢ የሚያኖርሽ እምነትሽ ነው ነገ የምትጠየቂበትን ነገር አታድርጊ። እሱ በበስመ አብ ወልድ በመንፈስ ቅዱስ ነው የሚያምን አንቺ በላሄ ላሀ ይለላ መሐመድ ረሱሉላ ይምታታል። ስለዚህ አንቺም ላሂላ ላሀ ይለላ ከሚሉ ሃይማኖትሽ ከሚመስልሽ ጋር አንድ ላይ ነው መሆን ያለብሽ። እሱም በስመ አብ ወልድ በመንፈስ ቅዱስ ከምትል ሴት ጋር ነው መሆን ያለባት። ፍቅር አላቂ ነው። ያውም የኢማራት ፍቅር ዛሬ ወይ በረከትን ብለሽ ብትመጪ በረከት ሌላ ደግሞ አዛሉን አፍቅሮ ሊሄድ ይችላል። የዛን ሰዓት የምትጎጆ አንችነሽ። እንደ እኔ ነጭ ነጯን የምነግራችሁ ቅር እንዳይላችሁ፣ ቅር እንዳይላችሁ። ቅር ያለው ሰው አለ? ሀቅ አይደል የተናገርኩት? ለወንድ ብላችሁ ሃይማኖት አትቀይሩ። ለወንድ ብላችሁ አይደለም ሃይማኖት መንገድ እንዳትቀይሩ። አይደለም ሃይማኖት መንገድ አልኳችሁ። ሃይማኖት በጣም ከባድ ነገር ነው። ስለዚህ በዜሮ አካውንት መታችሁ እኔ ጋር እንዳትጃጃሉ። እሺ፣ በትክክለኛ አካውንታችሁ ነው። ስለዚህ ይሄንን ነው የምላችሁ። ቅር ካላችሁ ቅራዴ ጠጡ። ቅራዴ ግን የለም ችግሩ፣ ቀሪቦ ጠጡ። ቀሪቦም ከሌለ ደግሞ ከመዳም ተላጃ ላይ ወጥታችሁ አሲር ጠጡ። እችን ሐዝቋል ፀጉርሽ ያምራል። አዎ ማር ይኸውልሽ፣ አይሹ በራሴ ፀጉር በራሴ ቅባት ነፋ ያልኩት ዛሬ ኦኬ፣ ቀድም ያሳየኋችሁ ሳሪ ቤት ያሳየኋችሁ ልጅ